አሁን ቆይ ከሴት ጋር ተጋድሜ ዲቁናዬን አፈረስኩ ነው ምላቸው? ወይስ ከዚህ በኋላ መቀደስ አቁም ያለሁ? ባልናገርስ ዝም ብዬ ብቀድስ ማን ያውቃል? ከራሴ ጋር እየተሟገትኩ ነበር፣ አሳዳጊዬ የእኔታዬ ወደ ሆኑት አባ ስብሃት ቤት የደረስኩት። አሳዳጊን ያውቃሉ። ተምረህ ካህን ትሆናለህ እያሉም ይተማመኑብኝ ነበር። እኔነኝ እንጂ ክብሬን ለአንዲት ሴት በፍቅር ሰበብ አስረክቤ እየተደባበኩ የምኖር እኔ ነኝ እንጂ ቅዳሴ ሰዓት ሲደርስ ቅድስ እንዳለባል የምሰወር። እኔ ነኝ እንጂ። ምን ሆነ ሃል ካሌብ ንገረኝ እንጂ። በአሳብ ናውዢ በተቀመጥኩበት የአባ ድምፅ አዋነ ነኝ። አይ እንዶ አባቴ ይቅር ይበሉኝ፣ ከእግዜርም ከርሶ አሳባ ፍንግጭ አለው እኮ ምን አድርገ በል እንጂ ንገረኝ። ኃጢአት ደግሞ ከካህን ይደበቃል እንዴ? አባ ክህነቴን አፍርሻለሁ፣ ከሴት ጋር ተኝቻለሁ። በወጣትነት ፈተናው ድቅ ያለሁ ይቅር በሉኝ አባቴ። አንገቴን አቀርቅሬ በሐፍረት እየተንተባተብሁ፣ ውይ ለሱ ነው እንዴ? ታዲያ ምን ችግር አለው? ወደ ጎን ገልመጥ አድርገውኝ የግርምት ሳቅ እየሳቁ አባ፣ ዲቁናዬን አፍርሼ ከሴት ጋር ተኛሁ እኮ ነው ያልኩት። እናሳ በቃ እንዲህ ሆኗል። ሚስጥሩ በኔና ባንተ ሆንና መቀደስን ከሆነ ትቀድሳለህ። አረ በስመአብ አባ፣ እንዴት አፍርሼ ከሴት ጋር ተኝቼ እቀድሳለሁ? በቃ ከእንግዲህማ ሂዲያ አትፍራስልህ በአንተ አልተጀመረ ሁሉ ሲበድል የለም እንግዲያውም ነገ በሌሊት መጥተ እንድትቀሽረው አሁን ግባና ተዘጋጅ በልሂድ አይዙ የምሰማው ነገር ከአባ ሰባት መሆኑን ራሱ ታምር ሆነብኝ አፍትጬ ያየኋቸው ለብዙ ካህናት ዲያቆናት አርያ መማሪያ ነበሩ ትሁት ነበሩ ውሸትን የሚጠየፉ ነበሩ እኮ ታዲያ ግሳጻቸው ስንቱን መልሶ ዛሬ እንዴት እንዲህ ይሉኛል ምን ማለታቸው ነው ሊያስቀስፉኝ ነው በውስጤ እያብሰለሰልኩ ቤቴ ገብቼ ተኛው። አባ እንዳትቀር ያሉኝ አስሬ እየመጣ ቢከነክነኝም ከጠሉኝም ይጥሉኝ ብዬ ቅዳሴ ሲሆን ቀርቼ ጠዋት ምእመናን ሲወጡ እንደተለመጥኩት እንደለመጥኩት አቀርቅሬ ቤታቸው ሄድኩኝ። አባ እንዳትቀር ያሉኝ አስሬ እየመጣ ቢከነክነኝም ከጠሉኝም ይጥሉኝ ብዬ ቅዳሴ ሲሆን ቀርቼ ጠዋት ምእመናን ሲወጡ እንደለመጥኩት አቀርቅሬ ቤታቸው ሄድኩኝ። አንተማ አልታዘዝ ብለካል። ለመሆኑ ለምን ቀረህ? ረንዳቸው ላይ አቀርቅረው እግራቸውን እያጠቡ በኮቴ ጭምር የሚያቆይ ነገር ይገርመኛል። አልሆን አለኛ አባ፣ ፈራው ረክሼ፣ እንዴት ቤተ መቅደስ አልሆን አለኛ አባ፣ ፈራው ረክሼ፣ እንዴት ቤተ መቅደስ ችግር የለውም፣ እኔ ሚስጥርክን ጠብቃለሁ፣ አልኩኝ። ድል እንዴ አባ፣ እርሶማ ከሰኗ፣ ከእግዜር ቁጣ ማን ያመልጣል? እና አሁን አልቀድስም እያልክ ነው በፍጹም አባ፣ በፍጹም አባ። እግራቸውን ታጥቦ ጨረሰው። እንደተነሱ ተነሱ ወደ ራሳቸው አቅርበውኝ እያቀፉኝ ጎሽ፣ ጎሽ፣ ጎሽ። አሁን ገና መልካም ነገር አወራ። አየ ትናንት መተ ቀድስል ልብን ልፈትን ነበረ። አንተም አላሳፈርከኝም። ቀረ ልጅ ካሌብ፣ ሴት እኮ እስካላገባት ድረስ የካህን ጾም ናት። አንድ ካህን ከተሾመ ወዲያ ከሚስቱ ውጭ ቢደርስ ክህነቱን ያጣል። አንተም የሰራከው ነገር በጎ አይደለም። እግዚአብሔር አምኖብህ መርጦ የሰጠክን ክህነት ለጊዜያዊ ስሜት ማጥፋት ከቶ ጥፋት ነው። ግን ደግሞ ሰው ንስሐ ከመግባቱም በላይ በዚያ ኃጢአት ተመልሶ ላለመግባት መወሰኑን ራሱ ትልቅ ጽድቅ ነው። እኔ በአገልግሎት ዘመኔ ብዙ ዲያቆናት በፍቶት ወድቀው ድንግልናቸውን አጥተው ሕጉን ተላልፈው ሲቀድሱ አውቃለሁ። ስለዚህ አንተ ዛሬ ሌሊት የቀረከው ከቅዳሴ ሳይሆን ከኃጢአት ነው። አንዳንዴ ጽድቅ የሚመስሉ መርገሞች፣ በረከት የሚመስሉ መቅሰፍቶች አሉ። ለሚዳፈሩት የሚባላ እሳት፣ ለሚፈሩት ደግሞ መማሪያ መመላለሻ ነው። ይወልህ አንድ ዲያቆን ክህነቱን በአንድም በሌላ ሲያፈርስ ያፈረሰ ዲያቆን ይባላል። ነገር ግን ክህነቱን አፍርሶ በማናለብኝነት የሚቀድስ ከሆነ የፈረሰ ዲያቆን ይባላል። ልክ እንደዚሁም ምእመናን የተጣለባቸውን ግዴታ ሳይፈጽሙ ጾም ሲገድፉ፣ ንስሐ ሳይገቡ ሲቀሩ የፈረሱ ምእመናን ይባላሉ። ምክንያቱም የድፍረት ኃጢአት ሰውነታችንን ሳይሆን ልጅነታችንን፣ ክብራችንን፣ ጽድቃችንን፣ ማንነታችንን ሳይቀር ትነጥቀናለችና ልጄ ካሊብ፣ ንስሐ መግባት ማለት ካለፈው ኃጢአት መቅረት ለወደፊት ስህተት ደግሞ መጸጸት ማለት ነው። እግዚአብሔርን የሚፈራ ሰው ንስሐ ይገባል። ፍጹም የሚወደውም የሚታመንለትም ከሆነ ደግሞ ከለመደው ኃጢአት ይቀራል። ዛሬ ብዙ ሰዎች ካለፈው ኃጢአት መቅረት አቅቷቸው በኃጢአት ላይ ኃጢአት የሚደረቡት ልባቸው ፍጹም ለጌታ ስላላደላ ነው። እንግዲህ እግዚአብሔር መሐሪ ነው። የመቅደሱ ቅዳሴ ቢቀር በትሕትና ቅኔ፣ ማህሌት፣ ሰዓታትና ማህሌት በመቆም አዳሾችን ከውጭ በመረዳት አገልግል ህጉን አክብርሃልና እግዚአብሔር ከከፋ ኃጢአት ይጠብቅ፣ እንዳከበርከው ያስከብር። ቀሪ ዘመንህን ለማገልገል በርታት ይሁንህ። ከከፋ ኃጢአት ይጠብቅ፣ እንዳከበርከው ያስከብር። ቀሪ ዘመንህን ባለጸጋ ለማገልገል በርታት ይሆንህ። በልተነስ፣ ጸሎት ተቀበል አባ መስቀላቸውን ከውስጥ ስኪሳቸው አውጥተው እያማተቡ ንስሐ መግባት ማለት ካለፈው ኃጢአት መቅረት፣ ለወደፊት ስሰት ደግቦ መጽጸት ማለት ነው አሉኝ።